ላይ ክ አደረገ ብሎ የሚቃጠል ሰው ካለ እኔ ብሩክ አለማየሁ ምንም ማድረግ አልችልም። ጨጓራችሁ እንዳይቃጠል ግን ጠብቁት፣ ሰላም በሉልኝ ብሏል። ያው የብሩኬ መልዕክት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛ ውዶች። እዬ እንግዲህ እኛ የሚያቃጥለን ሌላ ነገር ነው፣ ላይ ክ አይደለም። ሀይሚና ብሩኬ ሰላም እንዲሆኑልን ስንል ነው ጭቅጭቃቸው የሚያቃጥለን እንጂ ሌላው እንኳን ላይኩ እንኳን እኔ አይመለከተኝም። ያው በማይመለከታቸው ለሚገቡ ሰዎች ነው መልስ የተሰጣቸው እና ወዶች፣ ይህን ነገር ያው ቲክቶክ ላይ ፖስቶስ ነበረ። እንደገና ደግሞ ኢንስታግራም ስትመጡ ዛሬ የሌለ ፍካት ብሉት ፍክት ድምቅ ብሏል ብሩኬ። በጣም አምሮበታል እና በእርግጥ የሌለ አይደለም ብሩኬ ያለ ነው። ከጥንቱ ከጧቱ የተሰጠው ፈጣሪ ያሳምሮ የፈጠረው ልጅ ነው። ቆንጅዬ ነው፣ ቁመት ትሉ፣ መልኩ ደግሞ እንደዚህ ስገልጸው እኮ ወዶችዬ፣ ከዚህ በፊት ማለት ነው እንደዚህ በቃ ባህሪው ይመቸኛል በጣም የተባረከ ልጅ ነው፣ ምናምን ስል አፍቀረ ሸዋል መሰለኝ እያሉ የቆምቱ ነበር። እና እንዴት ብታስቡት ነው ወንድም ይፈቀራል እንዴ? ብሩኬ ማለት ታናሽ ወንድሜ ነው፣ ባይዘው ወይ በቃ ከገባችሁ፣ የኔ ታናሽ ወንድም ነው። ላፈቅረው አልችልም። ደግሞ የሚገርመው ነገር እንደሱ አይነት በቃ ነገሮች እንደ ስነስርዓት የማያስረዳ ወንድም አለኝና ያው ተመሳሳይ የሆኑብኛል አንዳንዴ። እና ምን ለማለት ፈልጌ ነው፣ ሀይምዬ ቆንጅዬ ይህን የመሰለ ሸበላሽ ለማስበላት እኮ እየጣርሽን ያለሽ አሁን ላይ እና እንደ እውነቱ ስንናገር ማለት ነው፣ የምር ይሄ ማሽቃበጥ አይደለም፣ ምንም ማስመሰልም አይደለም። በጣም ወርቅ የሆነ ባህሪ ነው ያለው፣ ልክ እንደመልኩ ወርቅ የሆነ ባህሪ ነው ያለው። ብሩኬ ሀገሬ መሰክርለት፣ አለ ያው ሲናደድ አንዳንዴ ድንፍት ድንፍት የሚለውን እያያችሁ የሆነ ነጭናጫ ሰው በጣም ኃይለኛ ባህሪ ያለው አድርጋችሁ ትስልታላችሁ ግን ይሄ ልክ አይደለም። ብሩኬ በጣም የተባረከ ልጅ ነው እና ሀይሚና ብሩኬ በቃ ይህን ጭቅጭቅ ትታችሁት ወደ አንድ ኑልን። በጣም ነው የናፈቅናችሁ። ያ የድሮ ሳቃችሁ፣ ጨዋታችሁ፣ እብደታችሁ ናፍቆናል። ከምን በላይ ነው የናፈቀን። እና ጭቅጭቅ ለማንም አይበጅም። እንደዚህ እየተጨቃጨቃችሁ ከቀጠላችሁበት ዙሮ አንድነታችሁ በጣም እያሰጋን ነው። እነዚህ ከላያችሁ ላይ ተቀምጠው የሚቆምሩባችሁን ሰዎች አንጋላችሁ ወደዛ ጣሏቸው። እናንተ ባልገባችሁ ባልተረዳችሁት መንገድ እነሱ በጀርባ እየተገናኙ ከጀርባ እናንተን እየወጓችሁ ነው እና የእኛ ውዶች የኛ ቆንጅዮች፣ ወደፊት ኑልን ወደዚህ ኑልን በቃ ወደ ድሯችሁ ተመለሱልን። እና እንዴ እኛ ከእናንተ ገና ስት ነገር እየጠበቅን ገና ሀይሚና ብሩኬን በቬሎ እኮ ነው የምንጠብቃችሁ። እንዲ ባጭሩ ልታስቀሩት ማገውገባችሁ በጣም ነው የሚገርመው እና ለማንኛውም ብሩኬ እንግዲህ ሰሞኑም ማለት ነው ውዶችዬ፣ ለምን ላይክ አደረገ ተብሎ እየታበደበት ይገኛል። ምን አገባችሁ እንዴ! ቆይ ይመለከታችኋል? ይሄ እኮ እናቴ ሰው ፕራይቬሲ ነው ምና የሚባል ነገር አታውቁም እንዴ? ምንም እኩን የማይመለከታችሁ ነገር እኮ ነው የምትናገሩት። ላይክ ማድረግ ላይክ ያለማድረግ ማድረግ የራሱ መብት ነው። ምናልባት በዚህ በኩል ሀይሚዬ ያገባታል፣ ሀይሚ ፍቅረኛው ስለሆነች ይሄን ነገር እንዳታደርግ ማለት የእሷ መብት ነው። ከዘበተረፈ በተረፈ ያለው ግን ማንም አይመለከተውም። ስለ ላይክ እንዴ፣ ምን ቆይ፣ ነገሩ ሁሉ በእኛ ቁጥጥር ስር እናድርግ አላችሁ እኮ። አይከብድም? ኧረ፣ በጣም ነው የሚከብደው። ሰዎች ተው፣ ግን ሸም የሚባል ነገር አለ። ሴቶች አሁን በቲክቶክ እየተባሉ ነው ውዶች፣ የኔ ነው የኔ ነው እየተባባሉ ማለት ነው፣ እየለጣጠፉት። እኔ በፊት አንዳንድ ሰዎች አለፍ አለፍ ብሎ ነበር የማየው፣ አሁን ግን ቲክቶኩ በሙሉ እንዳለ እየለጠፉ እየሰሩ ነው። ከየት እንደሚመጡ ሴቶቹን ያላቅም የመራይን ነው አንድ ሰው ስለሮጠ አያሸንፍም። እና ፎቶ ስለለጠፋችሁ ብሩኬ አገኛለን ማለት ዘበት ነው። ብሩኬ የሀይሚ ንጉስ እንደሆነ ያው ልባችሁ ሊረዳም ሊያቅም ይገባል ማለት ነው። ዝም ብላችሁ አጉል አትልፉ። ይህ በጣም ነው የሚያስጠላው። በቃ በሰላሰው በዛ ስትገቡ ብሩኬ ተለጥፎ፣ በዛ ስትገቡ ብሩኬ ተለጥፎ የኒ እየኔ